ባለፈው ግን ማታ አንተ በዛ ሌሊት ከቤት ወተህ ነው አኮ ሄደህ የበላኸው። ከቤት ወጥቼ ነው ቀዙ ላይ ብላኝ ሆነ እኮ ነው የወጣሁት። የጉድ ሀገር ገንፎ እያደረ ይፋጃል አለች ማዘር። ማን ይነካኛል? እኔ ሰው ይነካሀል? ወጣ ካፌ ወጣ። ታዲያ በዛ ሰዓት ታዲያ ለምን አልወጣም? እኔ ገንፎ ይፋጃል ነው ያልኩት፣ ሌላ ምንም አላልኩም። እኔ ገንፎ ቢፋጅ ባይፋጅ እኔ ምን አገባኝ ደግሞ ምን እየሆነ እንደሚፋጅታ ቃለ እያደረ እያደረ ማዘር ነች የምትለው የጉድ ሀገር ገምሰትናች ሲቀዘቅዝ ብለው። እሺ ጋሽ ሌስ በደብና አ የእንቁራሪት ሙድ አሁን ሊያናግረኝ ሊያስመልጠኝ ነው አሁን ተው። አሁን በኤፕሪል ብነካ እኮ እንደ ሃይማኖት ያስቡታል። ለዛ ነው ማልገረአረ በኢየሱስ እምነታችን ተነካ እንዳይሉ ብዬ ነው። ለዛ ነው እኔ አይደለም ዶክትሪን ያላትን ቤተክርስቲያን ዶክትሪን የሌለ ቤተክርስቲያን አልወክልም። አንድ ግለሰብ ማንም አይወክልም። እሺ አንድ አንድ አባ እስካት እያለ ነው

እኔ ስጠጣ ራሱ አንድ ቀን በስህተት ቢገባ ራሱ ጠጥቶ አያውቅም። ሰፈር አግኝቼዋለሁ። እኛ ሰፈር እንደዚህ አይመቸውም። ወክ እያረከ እዛ እንትን መድሀኒዓለም ከቦሌ መድሀኒዓለም ጀርባ እዛ ዲቻዎቹ ሰፈር ቆይ ኋላም ጣሁ አጠምቶ እዛ እነ ጊልዶ ምናምን እዛ ነው ሰፈራቸው አዋ

ጌአጌመሴ ነው አትስታት እግዚአብሔር ገጽ አረጌ ነው እኮ የዛን ጊዜ እንደተፈጠረ፣ ታውቃለህ። እኔ ሞቼ በቃ ደክሞን ምናምን ቪዲዮ ቀርጻን። ከዛ ላይቭ ገና ጀማሪና ላይቭ ካልገባሃልኝ ያ ከዛ በዛው ተጨቃጭቀን ምናምን ምናም ማታ ላይ በቃ ልሂድ አለ። እንደውም ኪዛኔ ተንከባክቤ ሌሊት ወጥቼ ሸኝቼ ባጃጃ ይዤ በእውነት ስራ አሰራሁኝ። ከማን ጋር የነ ሆፓ ጀማ ውስጥ ነበር። እኔ ከቲክቶከር ጋር ጀማ ሆኛ፣ በፊት በፊት ጆንዳሌል ጋር በጣም ክሎዝ ነበር። ከዛ ውጭ ጀማ ሆኛ አላውቅም። ከማን ኦፓ፣ ማን ነው ኦፓ? ግን ይመቸኛል፣ እሱ ልጅ በጣም ኦፓ፣ በጣም ፍሬንዴ ነበር፣ አሁን ፍሬንዴ ነው። ችል ግን እዛ ይሄ እንትኖች የሚኖሩበት የለም፣ ቲክቶከሮች የሚኖሩበት የ የአፓርትመንት ሀያ ሁለት ያለው እዛ በጣም ሄድ ነበረ። እንዳለ ቲክቶከር እዛ ነው ያለው። ጆ ራሱ እዛ ነበረ፣ እኔም እዛ ነበር። በብዛት እዛ ነው ያወቅኳቸው እኔ ቲክቶከር፣ በብዛት እዛ ነው። ከጆጋ እኮ አንድ ላይ ኖረናል የሆነ ሰዓት አንድ ቤት። አውቶቡስ ሰራ ሚካኤል አውቶቡስ ሰራ ነው አይደል የሚባለው ነበር። በእናትህ አውቶቡስ ሰራ እዛ ቤተክርስቲያን ላይ ታሪኩ፣ የሱን በደንብ አውቀዋለሁ። በጣም ወንጌልን የተረዳበት መንገድ በጣም ይገርምኛል። አዲሱ ሚካኤል፣ ሶሪ ይቅርታ ጋይ አዲሱ ሚካኤል እዛ ዘማሪ ከመሆኑ በፊት እዛ እንትን ላይ ጌታን ውጭ እንትን ይል ነበረ። አንዴ ማንስ ሰማት ታሪክ በጣም ግጥሞቹን በደንብ ከሰማሃቸው ገብረ አምላክና አቤል አቤል፣ አሁን ዲያቆን አቤል አቤል መክበብ እሳት፣ እሱም በኢየሱስ በጣም የሚገርመኝ ገብረ ዮሐንስ እኮ አልኩኝ፣ ገብረ አምላክ መስሎ ነበር፣ ገብረ ዮሐንስ ነው እኮ ነገሩኝ እኮ በድንኳኔ በድንኳኔ የቴዲ ነው ሊቀመዘምራን ቴዎድሮስ ዮሴፍ ዮሴፍ በድንኳኔ ለልጣ ሙሉ ነው። በድንኳኔ ዘማሬ ሙሉ ነው። በማንነት ላይ እግዚአብሔር ታላቅ ነው። ዘር ይወደዋለ መዝሙር

ኢየሱስ ልበል። ኢየሱስ እርሱ ነው ጌታዬ። እስቲ በይ እሱን ኢየሱስ። እኔ ፈለኩትን ነው የምንዘምረው። ቆይ እሽ፣ የምርትነሽን በቤተ መቅደስ የሚለውን ዘምሪሽ

እዚአብሔር አብረሃም ሲወጣ ዘመዶቹን ትቶ ከጣወታት ይልቅ ያንተን ፍቅር ሺቶ እንደ ምድራ ሸዋ እንደ ከዋክብት ዘሩን አበዛለት። ክበሬኛ አባት ይህ መዝሙር አታውቂም? ያንተንሜውስ እኔ በጣም የምወደውን መዝሙር ልንገርክ። በህይወቴ በጣም የምወደው በጣም የምወደው አሁን ቴሌቪዥን ብከፍት ቅድሚያ የሚመጣውን መዝሙር ልክፈትልክ። ቅድሚያ ክርስቶ ሻንድረሽ ማርያም፣ ቆይ ቅድሚያ የሚመጣ ሁሌም ቤት ውስጥ ሌላ የፍጡሩ ምናምን ከሆነ ሚውት ነው ማድረግ እያንተ ደግሞ ረፋ ቦኤጅ

11% ስልኬ ባትሪ ዝጋ ነው። ፋሲካዬ ቆይ፣ ይሄን መዝሙር ሳሰማ እንዳይዘጋ ሚውት ነው። ስለዚህ ማርያም ሆይ የተባረክሽ ነሽ፣ የማህፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ እያለን መልአኩ ገብርኤል እንዳመሰገነሽ እናመሰግንሻለን። ቅድስት ሆይ ለምኝልን። ይሄኛው የአርቡ የመዝገበ ጸሎት የድንግል ማርያም ለመና ነው አርብ ላይ የሚጸለይ ማለት ነው በጣም ደስ የሚል ማለት ነው በጣም ደስ የሚል ስለዚህ አሁን ይሄ መጽሐፍ የተጸለየበትን ነገር በእናንተ ላይ ይደርባችሁ ወገኖች እ ይደርባችሁ ይደርባችሁ ፓስተር ሰላም ጠና ስጥልኝ እንዴት ነህል ፓስተር ሰላም ነው ሰላም ነው እንደምን አለህ ደምረው የተዋህዶ ልጅ እንዴት ነህ እግዚአብሔር ይመስገን ፓስተር እንዴት ነህ ሀብተ ወልድ ተብለህ ነበረ ምን ነው ቀየርከው የዛ ሰሞን ለፋሽን አድርገ ነው ሀብተ ወልድ ብለህ አሁን ደግሞ ደምሮ ወደሚደቀ አላመንክበትም ምንድን ነው አለማመን ሳይሆን የክርስትና ስም የክርስትና ስም ለአለማዊ ነገር መጠቀሚያ አይቻለም ለአለማዊ ነገር መጠቀሚያ የሚሆነው ስምህ ነው ስምህ ነው ክርስትና ስም መንፈሳዊ ስም ነው የሚጠራ የንስሐ አባት ወይም ደግሞ በቤተሰብ ያሉ ሊቃውንት አባቶች ናቸው፣ እንጂ ማንም አለማዊ የሆነ ሰው ይህን ስም መጥራት አይችልም። ስሜ ደምረው ነው። እና መጀመሪያ ለምን አደረግኸው? ያው እኔ እያወቅ አደል የምመጣው፣ እያወቅ እየተረዳው አደል የምመጣው። እስከ መቼ ነው የምትረዳው? አንተ እኮ የአንተ ችግር እንኳን ለምን ሳትረዳ ገባህ? እና እስከ መቼ ነው የምትረዳው? እንኳን እኔ ሊቃውንት እንኳን ሊቃውንት እንኳን እችን ቤተክርስቲያን አንድ ምዕራፍ አላወቁ። አንድ ምዕራፍ ገና እያወቋት እየተማሯት እየተማሯት ነው የሚሄደው። በአንዴ የምትታወቅ ቤተክርስቲያን አይደለም። እኔ የገባውበት በአንዴ በአንዴ አይ፣ በአንዴ መድረክ ላይ አይወጣም። አይወጣም በአንዴ መድረክ ላይ ታብታብ አድርጎ ወገኖቼ እኔ ጋር ነው ስታክ የሚያደርገው፣ እኔ ጋር ነው ፋሚሊ። አይ ትክክል ያንተ ነው። እሺ፣ እንዴት እስከ መቼ ነው እየተማርክ የምትሄደው? እስከ መቼ ነው የምትረዳው? ተረስከ ገብቶኛል፣ ተረድቻለሁ ብለሃል፣ እንደገባኸው አዎ። ምን አለ መሰለህ እስክንሞት ድረስ እስክንሞት ድረስ ይህንን እውነት እየገለጠል ዛሬ ተገልጦ ታታባርጉትና፣ እንግዲህ አሁን ባይገርመ፣ ይህንን የውዳሴ ማርያምን የአርብን ጸሎት ሳነብ የአርብን ጸሎት ሳነብ፣ ለምሳሌ ከሰዎች ይህንን መጽሐፍ ሲይዙ ከኦርቶዶክስ ውጭ ያሉ ቤተ እምነቶች ልክ መጥፎ ቃል እንዳለው ለሀገርንት እንደምንጸል ያለው ነገር እንደሚመስላቸው ለሌላ ከወንጌል ውጭ የሆነ ቃል እንዳለው አድርገው የሚቆጥረዋሉ። ግን ኖ አየህ ይህን ነገር አይ እስቲ ታብታብ አድርጉት። አይን ከኔ ጋር ነው መሰለኝ። እስታካረገ እና እለት እለት ባይገርም ሶፊ እለት እለት እችን ቤተ ክርስቲያን እያወቅካት እየተገነዘብካት በጣም እየጣፈጠች ነው የምትሄደው። በጣም በአንዴ እውቅ አትልም። ጸጋ ነው እንዳውቅ ያደረገኝ ጸጋ ነው አትልም። እዚህ ቤተክርስቲያን ውስጥ እርግጥ ነው ጸጋው ብዙ ነገር እንድታውቅ ያደረጋል። ነገር ግን ነገር ግን እችም ቤተክርስቲያን ደግሞ ከባድ፣ በስጋ እውቀት ጸጋውም እያገዘ ትሄዳለህ ወይ ጉዴ?